ጠቅላይ ሚኒስትር አብይ አህመድ ስለ ባለስልጣናቱ ያስተላለፉት ያልተጠበቀ መልእክት፣ በርካታ ባለስልጣናት የተገኙበት የጠቅላይ ሚኒስትሩ ንግግር የተደረገበት ስፍራ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ፣ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩ እናም የማህበራዊ ጉዳዮች አማካሪ ዳንኤል ክብረት እንዲሁም ደግሞ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በተጨማሪም የቀድሞ የክልሉ መሪዎች አባ ባዱላ ገመዳ፣ ኩማ ደመቅሳ፣ ጁነዲ ሳዶና ወርቅነህም እንዲሁም ደግሞ በርካቶችም ተገኝተውበታል። ታዲያ በዚህ ላይ ጠቅላይ ሚኒስትሩ የተናገሩት ንግግር በእጅጉ እያነጋገረ ይገኛል። አንዱም ሀገሩን አያውቅም ሲሉ የተደመጡት ጠቅላይ ሚኒስትሩ ስለ ጉዳዩ ትንታኔን ሰጥተዋል። መረጃውን በዝርዝር እንመለከታለን። በርካቶች የተጨፈጨፉበት አሳዛኙ ግድያ ላይ ፋኖ ተጠያቂ ሆኗል። እኚህን መረጃዎች በዝርዝር እሳታችን በስፋት የምናስደምጣችሁ ይሆናል።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 ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ተደምጠዋል። ከሰሜን እስከ ደቡብ ባለው የአገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት ዶክተር አብይ አህመድ አንዱም ሀገሩን አያውቅም ሲሉ ተችተዋል። ይህ የጠቅላይ ሚኒስትር አብይ አህመድ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የሶስት ቀናት ጉብኝት ወቅት በተካሄደ ውይይት ላይ ነው ሰኞ ጥቅምት 10 ቀን 2018 ዓ በመንግስት መገናኛ ብዙሃን የተላለፈው ይህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞ የኢህአዴግ ባለስልጣናትም የተሳተፉበት ነው። ሁለት ሰዓት ገደማ የሚጠጋው ይህ ውይይት በአብዛኛው ያተኮረው በባሌ ዞን የሚገኙ የተፈጥሮ ሀብቶችን ማልማትና መጠቀምን በተመለከተ ነው። በመጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ እንደ ሌሎቹ ተሳታፊዎች ሁሉ በአካባቢው ያለው ሀብት በሚገባ ልክ ባለመልማቱ የተሰማቸውን ቁጭት ገልጸዋል። አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግስት አቋም ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም፣ እናለማለን የሚል እንደሆነም ገልጸዋል። ኢትዮጵያ ውስጥ ባለፉት መቶ አመታት ሰላም አልነበረም አሁን ፌስቡክና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም ሲሉም ተደምጠዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ ያውቅም ያሉት ጠቅላይ ሚኒስትር አብይ አህመድም ከነገስ ከመስታቱ ጀምሮ የነበሩ የሀገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበር አንስተዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ መቶ ፐርሰንት የደከሙ መሪዎችን ተችተዋል። የእርሳቸው መንግስት ሽፍታ ባህል ስለሆነ እያጠፋ ነው፣ በአንድ እጃችን እናለማለን የሚል አካሄድ እንደሚከተልም ጠቅላዩ ተናግረዋል። ሰላም ከልማት ውጭ አይጸናም ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ኢትዮጵያ ትውልድም ተቀባብሎ የሚያጸናት ሀገር ትሆናለች። በትግራይ፣ በአማራ፣ ኦሮሚያ አንዳንድ አካባቢዎች የምናያቸው ጉዳዮችም መልክ እያያዙ ይሄዳሉ ሲሉም ተደምጠዋል። ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ መኖሩን ያነሱት ጠቅላይ ሚኒስትር አብይ አህመድ ከእነዚህ አካላት ውስጥ አንዱም ሀገሩን አያውቅም፣ ህዝቡን አያውቅም፣ ባህሉን አያውቅም በማለትም ትችታቸውን ሰንዝረዋል። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አያውቃትም፣ ልገንጠል የሚለው ኢትዮጵያን አላወቃትም ያሉት ጠቅላይ ሚኒስትር አብይ አህመድ የህዝባዊ ወያኔ ሓርነት ትግራይ ህወሓትና የኦሮሞ ነጻነት ግንባር ኦነግ በምሳሌነትም ጠቅሰዋል። እነ ጻድቃን ህወሓት ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራቸው እነዚህ ወጣቶች በዚያ ዘመን ትግራይን፣ ባህሉን አያውቁትም ያላቸው እልና ቁጣ ነው እንጂ የበቃ እውቀት አልነበራቸውም ሲሉም ተደምጠዋል። ኦነግ እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም፣ ባሌን አያውቅም፣ ሌላውም ነጻ አውጪ የሆነው የሶማሊያውም ምናምኑም በማለትም ትችታቸውን ሰንዝረዋል። የጠቅልልባዩም ዘመኑን አያውቅም በማለትም የወቀሱት ጠቅላይ ሚኒስተሩ ብትፈልግም ባትፈልግም አይቻልም፣ አለፈ፣ ያ ታሪክ ከኋላ ጋር መታሰር አያስፈልግም ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ መገንጠልም መጠቅለልም አይሰራም። መስማማት፣ በትብብር ሁሉም ያለው ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይህንን መገንዘብ አለመቻል ነው ችግር ያመጣብን፣ ሲሉ በውይይቱ ላይም ተናግረዋል። ጠቅላይ ሚኒስትሩ ይህንን ሀሳብ የሰነዘሩት የውይይቱ ተሳታፊዎች በተመለከቱት ነገር በእጅጉ መደነቃቸውና እንዲህ ያለው ስራ በመላው ሀገሪቱ ተስፋፍቶ መከናወን ያለበት መሆኑን በመጥቀስም ለዚህም በተለያዩ የሀገሪቱ አካባቢዎች ያለውን ሰላም ማስጠበቅ አስፈላጊ ጉዳይ መሆኑን መናገራቸውን ተከትሎ ነው። በውይይቱ ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የስራና ክህሎት ሚኒስተር ሙፈሪያስ ከሚል፣ የመስኖና ቆላማ አካባቢ ሚኒስተር ሚኒስተር ዶክተር አብርሃም በላይ እናም የከተማና መሰረተ ልማት ሚኒስተር ጫልቱ ሳኒ ተሳትፈዋል። የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ፣ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩ እናም የማህበራዊ ጉዳዮች አማካሪ ዳንኤል ክብረትም ተገኝተዋል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ እንዲሁም ደግሞ የቀድሞ የክልሉ መሪዎች አባዱላ ገመዳ፣ ኩማ ደመቅሳ፣ ጁነዲ ሳዶ እናም ወርቅነ ገበየው የውይይቱ አካልም ነበሩ። የቀድሞ የትግራይ ክልል ጊዜያዊ መስተዳደር ምክትል ፕሬዚደንት ሌተናንት ጀነራል ጻድቃን ገብረ ትንሳኤም ከተሳተፉት መካከልም ናቸው። በኦሮሚያ ክልል በፋኖ ኃይሎች ተፈጸም የተባለ አሰቃቂ ጥቃት በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ጥቅምት 9 ቀን 2018 ዓ ም በተፈጸመ ጥቃት ሴቶችና ህጻናትን ጨምሮ ከ ሀያ አምስት በላይ ሰዎች መገደላቸውን ነዋሪዎች ተናገረው። የአካባቢው ነዋሪዎች ጥቃቱን የደረሱት በአካባቢው ይንቀሳቀሳሉ ያሏቸው የፋኖ ታጣቂዎች መሆናቸውን ገልጸዋል። የኖኖ ወረዳ የሆነው ነዋሪ ለመረጃ ምንጫችን እንደተናገረው ታጣቂዎቹ ከማዕከላ ኢትዮጵያ ክልል ጉራጌ ዞን የመጡ ሲሆን ጥቃቱን ያደረ ሱት ደግሞ በወረዳው በምትገኘው አሎ ዲንቄ ቀበሌ መሆኑንም ተናግረዋል። ነዋሪው ጥቃቱ የተፈጸመው ጥቅምት ዘጠኝ መሆኑን ገልጾ በጅምላ የተፈጸመ ሲል ገልጾታል። እንደ ነዋሪው ገለጻ ታጣቂዎቹ ጥቅምት ዘጠኝ ቀን ከጉራጌ ዞን አብሽጌ ወረዳ ተሻግረው በመምጣትም ቤት ለቤት በመዘዋወር ሽማግሌዎችን፣ ህጻናትንና ነፍሰ ጡር ሴቶችን ሳይቀር ሳይለዩ ገድለዋል ሲሉም ገልጸዋል። ጥቃቱ ከምሽቱ ሁለት ሰዓት አካባቢ መጀመሩን የገለጸው ነዋሪውም አንዳንድ ቤተሰቦች በሙሉ ጥቃት እንደተፈጸመባቸው ጠቅሶ ም ከነዚህ መካከል የቃሲ ማሞና የሼ ሙሀመድ ሀሰን ቤተሰቦችም እንደሚገኙበትም ገልጸዋል። ደህንነቱ በመስጋት ስሙ እንዳይገለጽ የጠየቀው ሌላኛው የአካባቢው ነዋሪ በምሽት ካብሽጌ የመጡ ታጣቂዎችም መጀመሪያ በስለት መሳሪያዎች ጥቃት ከፈጸሙ በኋላ ተኩስ መክፈታቸውን ለመረጃ ምንጫችን ተናግረዋል። ነዋሪው እስካሁን 29 ሰዎች ይቀብረናል፣ ስድስት ሰዎች ደግሞ ለሕክምና ሌላ አካባቢ ተልከዋል። ሁለት ሴቶች የተንደደረሱ እስካሁን አይታወቅም ሲሉም ገልጸዋል። ነዋሪዎቹ ለመረጃ ምንጫችን እንደገለጹት አካባቢው ከዚህ ቀደም ሰላማዊ የነበረ ቢሆንም ይህ አካባቢው የጸጥታ ኃይሎች ታጣቂዎቹ በከፍተኛ ደረጃ የታጠቁ በመሆናቸው ጥቃቱን መከላከል አልቻሉም ብለዋል። ከኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ እናም ከማዕከላዊ ኢትዮጵያ ክልል ባለስልጣናት በጉዳዩ ላይ አስተያየታቸውን ለማግኘት የተደረገው ሙከራም አልተሳካም። ይህ ጥቃት የተፈጸመው በኦሮሚያ ክልል በምዕራብ ሸዋ ዞን ኖኖ ወረዳ ቆንዳላ ቀበሌ ላለፉት ሁለት ዓመታት ከአማራ ክልል ኃይሎችና ከፌዴራል መንግስት ኃይሎች ጋር በመዋጋት ላይ ያለው የፋኖ ታጣቂ ቡድን ሐምሌ ሰባት ቀን 2017 ዓ ም በቆንድላ ግድያ መፈጸሙን ተከትሎ በጥቃቱ እጅ የለበትም ሲል አስተባብሏል። ሆኖም ቡድኑ ጥቃት በተፈጸመበት ምዕራብ ሸዋን ጨምሮ በኦሮሚያ ክልል በርካታ አካባቢዎች ታጣቂዎች እንደሚንቀሳቀሱም አምኗል። ታዲያ አሁንም እናቶች፣ አባቶችና ነፍሰ ጡር ሴቶች ላይ እጅግ አሰቃቂ የሚባል ጥቃት በዚህ ቡድን እንደደረሰም በአካባቢው የሚገኙ ነዋሪዎችም አክለው አስታውቀዋል። ወደ ተመልካቾቻችን ለሰዓቱ የነበረ መረጃ የሚመስል ነበር። አብራችሁ ስለነበራችሁ እጅግ አድርገና